የምትፈልገው አብርሃምን ከሆነ ሩታ ጋር መምጣት አይጠበቅብሽም። በቃ አብርሃምን አግኝተሽ በውስጥ ጨርሳችሁ የፈለጋችሁት ነገር ማድረግ ትችላላችሁ። ሩታ ጋር መጥተሽ ሩታን እንዲያድግ እንዲፍጠሪ ምናምን ብሎ መጨቃጨቅ ምን ማለት አያስፈልግም። በቃ ትፈልጊዋለሽ፣ አልዩ የምትፈልጊው ከሆነ ሩታ ጋር ምን አመጣሽ? በጣም ነው አንተ ላይ ያዘን። እውነት ከሚገባ በላይ ማለት ታሳፍራለህ። እውነት ለማውራት እንደ ወተክል በዚህ ልክ መናገር አልነበረብህም። ስለ ሩታ ከማንም በላይ አንተ ታውቃታለህ፣ ትረዳታለህ ብለን ነበር የምናስበው፣ እንደ ጓደኛም እንደ ወንድምም ምትቀርባት አንተ ነው። ስለዚህ አንተ ለጓደኛ ሀገዘ እንደዚህ ማለት አልነበረብህም። ስለዚህ ተሰምቶናል በጣም እንዴ። ስለ ክብር ታወራለህ እንዲ አንተ ክብር ይኖራት አይኖራት አንተ እያያሀት አደል? አታውቃትም አንተ ሩታን አታውቃትም። እንዴት ነው እንደዚህ አይነት ነገር የምታወራው? ሄርሜላ እኮ ትናንትና ነው የመጣችሁ። ስለዚህ ምን አስበህ ነው ክብር ከሚሰጥ ሰው ምናምን ብለህ የምታወራው? ትናንትና ማንም በሌለበት በምድረ በዳ ነበረች አለ ሩታ ብራይታን የገባችሁ እንደ ሄርሜላ አደለም። እኛ ያለመኖራችንን ጠቀመሽ ሁላችንም ያለመኖራችን ማለት ነው እንጂ በጣም እንጣላ ነበር። በጣም እርግጠኛ ነኝ ምክንያቱም ቤት ድረስ መተሽ እስከዚህ ድረስ ንቀት ነው ምንድን ነው? ምን አስበሽ ነው እናት አባታ ቤት ድረስ ሄደሽ እሷን ለመናገር የበቃሽው? ክብር ማለት ክብር ማለት ምን ማለት እንደሆነ የሚገባሽ እኮ እኛ ያንን ነገር አሳይተሽም ቢሆን እናት አባታው ቤት ገብተሽ እሷን እስከ መናገር ድረስ መድረስ ማለት እኮ የክብር አይደለም። ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን በጣም ደህና ነን። እናንተ እንዴት ናችሁ? ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ያው ሰሞኑ እኔ ትንሽ ጠፋ ብዬ ያለውና ፋሚሊዎች በአንዳንድ በግል ኬዝ ጉዳይ ትንሽ ስላልተመቸኝ ነው። እና ጠፋ ብለናል። አሁን ያው በአዲስ ነገር ተከስተንላቸዋል። እንግዲህ ፋሚሊዎች ሰላም ሰላም፣ ቤተሰብ እንዴት ናቸው? እኛ በጣም ደህናለን፣ እግዚአብሔር ይመስገን። ሰላማቸው ዝዝት ይበልልን። እኛ መጥጠ ቤተሰቦች እንወዳቸዋለን። በጣም ነው የምንወዳችሁ። ደግሞ እያበረታታችሁ ሰብስክራይብ እያደረጋችሁ ወደ ሀሳባችን እንምጣና ፋሚሊዎች ያው ዛሬ በአንድ ቪዲዮ ነው ወደ እናንተ የመጣ ነው። ከሱ በፊት ግን አንድ ማለት የምፈልገው ነገር ያለ፣ ሰሞኑ ቢኒ ትንሽ አደጋ ደርሶበታል እና በዛ ያው አይታችኋል ብዬ አስባለሁ ቪዲዮ ለቁ ነበር እና ቢኒዬ በዚህ አጋጣሚ እንኳን ፈጣሪያ ተረፈ ጨርሶ ይማር ብያለሁ። እና ወደ ሀሳባችን ስንመለስ ምንድን ነው ዛሬ ልንል የመጣ ነው ትንሽ ስለ ሄርሜላ ና ስለ አቤላ አንዳንድ ነገሮችን ማለት ፈልገን ነው። ትላንት ያው ሁለቱም የለቀቁትን ቪዲዮ አይታችኋል ብዬ አስባለሁ እና በዚህ ቪዲዮ ላይ ትንሽ ሀሳብ መስጠት ስለፈለግን ነው። በጣም ትንሽ ደብሮናል። ትም ትንሽ ብቻ ሳይሆን እኔ በጣም ደብሮኛል በግሌ ማለት ነው። ለምን ብትሉ ማይደረግ ነገር ነው እዛች ጋ ያደረጉት። በተለይ ሄርሜላ በጣም በጣም የማይጠበቅ ነገር ነው ያደረገችው እናት አባታው ቤት ገብታ ሩታ ላይ ጓዝ ከማለት ደረጃ ድረስ ደርሳለች፣ እና ይሄ ነገር እንደ አንድ ግለሰብ ብቻ ሳይሆን የሆነ እንደ ፋሚሊም እንደ ግለሰብ ማድረጋችሁ ስታስቡ በጣም የሚደብር ነገር ነው። አንድ የባላችሁ ጓደኛ ጓደኛ ናት ትባለ እናት አባታችሁ ቤት ድረስ መጥታ እሷ ላይ እስከ መፎከር ድረስ መድረስ ማለት ይሄ ለእኔ ክብር ነው ብዬ አላስብም። ስለ አብርሃም ክብር ምናምኑላ ስታወራ ነበር እዛች ጋር ስለ ክብር ማውራት ማስቀደም የነበረባት እኮ እዛ ጋር አባቱ እናቷ ቤት ገብታ ያለችን ልጅ ዘቡ ብሎ ሰው ቤት ገብቶ ማውራት ማለት እኮ የክብር አይደለም። ክብር የሚጀምረው እኮ ከራስ ነው። አንቺ እሷን አክብረሽ ስታወሪያት እናቷ አባቷ ቤት እንዳለች አስበሽ አክብረሽ ብታወሪያት ነበረ ክብር ማለት ምን ማለት እንደሆነ ታውቂያለሽ ብለን የምናስበው። ስለዚህ እናቷ አባቷ ቤት በዛ ላይ ለብቻሽን እዩ አለ። ግን እሱም በቂ አይደለም ቢያንስ አብርሃም ኖሮ እንኳን ቢሆን ከእሱ ጋር በተገቢ ምንም ማለት አይደለም አብርሃም አለ ብለን እናስባለን። ግን አብርሃም በሌለበት ሁኔታ አንቺ ሩታ ቤት ገብተሽ እናት አባታ ቤት ባለችበት ሁኔታ ያው አራስ ሆና የልጅናት ሆና እሷ ጋር ገብተሽ ሁላ በቃ እስከመጣላት ደርሰሻል ማለት ይቻላል። አልመታሻትም እንጂ እስከመጣላት ድረስ ደርሰሻል። እዛ ጋ የሆነ ነገር እንትን ብትሉ ምናምን ትንሽ ጓጓ በጣም እንትን ብትሉ እንደምትመቻት በጣም እርግጠኛ ነ ስለዚህ ይሄ ነገር እንዴት አስበሽው ነው? ምን አስበሽ ነው? እናት አባቷ ቤት ድረስ ሄደሽ እሷን ለመናገር የበቃሽ ክብር ማለት ክብር ማለት ምን ማለት እንደሆነ የሚገባሽ እኮ እኛ ያንን ነገር አሳይተሽም ቢሆን እናት አባቷ ቤት ገብተሽ እሷን እስከ መናገር ድረስ መድረስ ማለት እኮ ይሄ ክብር አይደለም። ስለዚህ ክብር የሚጀምረው ከራስም አንቺ ያላሳየሽውን ክብር እንዴት ከእናት አባቷ ቤት ገብተሽ ተሳድበሽ ይበልጥ ለአብርሃም መናገር ይሄ በጣም የሚደብር ነገር ነው። እስኪ የተሰማሽን ነገር አንዱ ያው እኔም እንግዲህ የሚለው ምንድን ነው እኛ ያለ መኖራችንን ጠቀመሽ ሁላችንም ያለ መኖራችን ማለት ነው እንጂ በጣም እንጣላ ነበር። በጣም እርግጠኛ ነኝ፣ ምክንያቱም ቤት ድረስ መተሽ እስከዚህ ድረስ ንቀት ነው ምንድነው። ውስጣችን በጣም ነው ያዘነብሽ፣ በጣም ነው ቅር ያለን። ስለዚህ ያለ መኖራችን ነው የጠቀመሽ እንጂ ብንኖር አልቆልሽ ነበር። ሲቀጥል ደግሞ ስለ ክብር ስለ ክብር ምን ክብር አለሽ እና ነው አንቺ ስለ ክብር የምታወሪው? ክብር ቦታ ደግሞ ማደረሰሽ። ክብር ቢኖርሽ ሰው ቤት ትመጫለሽ አትመጪም። ሲቀጥል ደግሞ እዩ ራሱ ይዛሀት መምጣት ልክ አይደለህም። ቀረብ እሆናለሁ እኛ ከአንተ ጋር ነው ተከተለ የመጣችሁ። ከአብርሃም ጋር ብትመጣ ምንም ማለት አይደለም። ስለዚህ ለምን ትመጫለች ቤት ድረስ? ስልክ ላይ ለማውራት ትችያለች። ሲጀመር ደግሞ ራስሽ እንደገዛሽው ደግሞ እኛ አውቀን አልወርቁም። እሷም አውቃለች። እኔ አይደለሁም የገዛሁት። ምንም ብታረጊ ራሱ እኛን አንሰማሽም። ሲጀመር ለማስረዳት ቤት ድረስ መምጣት አይጠበቅብሽም ነበር። ለምን በስልክ ማውራት ትችያለች። ሁሉም ነገር ሲጀመር አብርሃም ነው አድር ጓደኛሽ ከአብርሃም ጋር አጨረሽ ምን ያመጣሽ ሰው ቤት ባለትዳር ነው የልጅ አባት ነው በቀደም ራሱ ስትለጣጠፍ ነበረ ትተኸኛ አትሄድም ወይ ምናምን ልጅ እየወለደ እያየሽው እንደገና ትተኸኛ አትሄድም ወይ ማለት ምን ማለት ነው ምን አስበሽ ነው ውጪ ከትዳር ስንት ጊዜ ነው የምንናገርሽ በአካልም ያገኙሽ ልጆች አሉ ያናገሩሽ ነው እኛም ተደጋጋሚ ጊዜ ቪዲዮ እየሰራን ነው ስለዚህ ለምንድን ነው የማትወጪው ምን ታርገሽ ለምንድን ነው እረፍት ማስጨረሽ? ቤት ድረስ እኮ ነው የገባሽው፣ ግቢ ድረስ። እንደ አራስ እኮ ናት ልጅቷ። ወይስ ዝም ብሎ የተቀመጠች ነው የመሰለሽ? ከቤት አስወጥተሽ በፀሐይ ላይ እንደዚህ ያደረግሻት። ስለዚህ በጣም ነው የምታሳዝኝው። በጣም ነው የምታሳፍሩት ሁላችሁም። አቶ አቤል ደግሞ ማለት ነው የምር በጣም ነው የተናደንብን። ትናንትና ሄርሜላ ሳትመጣ ከጎኗ ከጎኑ የነበርከው አንተ ነህ አይደል? ሄርሜላ እኮ ትናንትና ነው የመጣችው። ስለዚህ ምን አስበህ ነው ክብር ከሚሰጥ ሰው ምናምን ብለህ የምታወራው? ትናንትና ማንም በሌለበት በምድረ በዳ ነበረች አይደል? ሩታ ብራይታን የገባችው እንደ ሄርሜላ አይደለም። ያኔ አወኩሽ ናኩሽ በሚባልበት ሰዓት ላይ የነበረችው ሩታ እንጂ ሄርሜላ አይደለች። ሄርሜላ እኮ ዛሬ መኪና ስላየች ይሁን ንግር ስላየች ነው የመጣችው እንጂ አልነበረችም። ማለት በሌለችበት ሁኔታ እንዴት እንደዚህ ትላለህ? አቤት በጣም ነው አንተ ላይ ያዘነው። እውነት ከሚገባ በላይ ማለት ታሳፍራለህ። እውነት ለማውራት እንደ ወተክን በዚህ ልክ መናገር አልነበረብህ ስለሩታ ከማንም በላይ አንተ ታውቃታለህ፣ ትረዳታለህ ብለን ነበር የምናስበው። እንደ ጓደኛም እንደ ወንድም የምትቀርባት አንተ ነው። ስለዚህ አንተ ለጓደኛ ካገዛ እንደዚህ ማለት አልነበረብህም። ስለዚህ ተሰምቶናል። በጣም ስለ ክብር ታወራለህ። እንደ አንተ ክብር ይኑራት አይኑራት፣ አንተ ነገር በጣም ታሳፍራላችሁ። ሁላችሁም ማለት ነው። ስለዚህ እኔ እንጃ፣ በጣም ነው ያናደዳችሁት። አዎ ልክ ነች። እኔም አቤላ ላይ በጣም ደብሮኛል። በጣም በጣም ከምላችሁ በላይ አቤላ እንደዚህ ይላል ብዬ አንድም ቀን አስቤ ያላቅም ነበር። ለምን ብትሉ ዛሬ ሄርሜ ላይ የመጣችሁ ትላንትና ነው እና ሩታን ሚያቃት ደግሞ ትላንት አይደለም፣ ከመጀመሪያ ጀምሮ አብረው የነበሩ ሰዎች ናቸው። ጥሩም ጊዜ ያሳልፉ መጥፎም ጊዜ ያሳልፉ በመሀላቸው አብሮ የነበረው እሱ ነበረ። ግን ዛሬ ላይ ያን ነገር ተቀይሮ ደግሞ ሩታን ሲናገር በጣም ነው የደበረኝ። አንደኛም በጣም ያስደበረኝ ነገር ደግሞ ትንሽ ክብር ነገር ማለቱ ነው እሷ ክብር ቢኖራት ሲጀምር የሰው ተዳር ላይ ጣልቃ አገባም ነበር። ክብር ቢኖራት ደግሞ አባትና ተዋ ቤት ገብታ እሷን ለመሳደብ አትሞክርም ነበር። ክብር እንደሌላት በዚህ ማረጋገጥ ትችላላችሁ። ሌላ ሌላ ቦታ ሁላ መሄድ አይጠበቅብን። ስለዚህ ይህንን ነገር እያየህ ባለህበት ሁኔታ እሷን ስለ ክብር ማውራት ትንሽ ይደብራል። ለነገሩ እሷን ብለዋለች፣ ለእኔ ክብር ማለት ምን ማለት እንደሆነ ላሳየው ወንድ ልጅ እንክብካቤ ምናምን አለች። ወንድ ለነገሩ የሆነ አንዳንዴ በብልጭ ልጭ ነገር የምንፎገረው ነገር አለ እና እሷ እንክብካቤ ስላሳየችው ክብር ስለሰጠችው ምናምን አንዳንድ ነገር ስላሳየችው የምር ልትወደው የሚመስላችሁ ሰዎች አላችሁ። ግን ዛሬ ላይ አሁን እሱ ያለበት ሁኔታ አብርሃም ያለበት ሁኔታ ትንሽ መኪና ምንም ምን ምንም ነገር አሁን ላይ ያለበትን ሁኔታ አይታ ስለመጣች እንጂ ትላንትና ሩታ በነበረችበት ማንነት የዛን ሆና ቢሆን ከሱ ጋር አትቀጥልም ነበር። ግን ዛሬ ላይ አሁን እሷ መታ ትላንትና መታ ለሩታ ስለ ክብር ስታዋራት ምናምን በጣም ነው ያስደበረኝ። ሩታ እሱን ሱን ሳታከብረው እሱን ሳትወደው ቀርታ አይደለም፣ ግን ከሄርሜላ ጋ በቃ ያለው ነገር ደስተኛ ስላላደረጋት ነው የሚያነጫነጫ። ስለዚህ እሱ ደግሞ ከእሷ ጋር መቀጠል የሚፈልግ ከሆነ ከሷ ጋር አብሮ የሚፈልግ ከሆነ ሄርሜላን ነገር እኮ ትቶ ከሷ ጋር መቀጠል ነው። እሷ ማትስማማበት ምትነጫነጭበት ምንም አይነት ምክንያት አይኖርም ግን ዞሮ እሷ እስካለች ድረስ ደግሞ ሩታ መነጫ ነጫዋ መደበሯ ምናምን የማይቀር ነገር ነው። ስለዚህ ዛሬ ላይ ደግሞ እሷን እንደ ጥፋተኛ አርጋችሁ መታችሁ። እሷ ኮ ለምናሃታል ብዙም ትንብላሃታል ምናምን ቢለምናትም እኮ በጥፋቱ ነው። አረልን ባጠሱ ባያጠፋ ከሄርሜላ ጋር ባይሆን ከሄርሜላ ጋር ላይፎቹን ሩታ የምትበሳጭበት ወይም ደግሞ እንደዚህ ድርቅ ልትልበት የምትችልበት ምንም አይነት ምክንያት አይኖርም ግን በራሱ እጅ ነው ጥፋት ያጠፋው። የወርቁ ደግሞ እኔ ያልገዛውትም ምናምን በእሷ እንደገዛችሁ ግልጽ ነው። ለምን ብትሉ እዩም የገዛችበትን ትራንዛክሽን ምናምን አመጡ አሳይቷል። ስለዚህ እኔ ያልገዛውበት የምትልበት ምንም አይነት ምክንያት አይኖርም። ይሄ ሲጀምር ይሄ ሁላ ለማድረግ የምታስበው ራሱ የሆነ ሴራ ጠንሰሳለች። በቃ ልጅቷ እኮ እንደምትወደው በግልጽ ተናግራለች። አይታችኋል። ለእሷ እንኳን ለሩታ መኪና ሲገዛላት አይታችዋል ምን እንዳለች ትተኛ ትሄድ ማለት ምናምን ምናምን፣ በቃ ልጅቷ ስራዋ ሁለቱን አለያየታ አብርሃምን የራሷ ለማድረግ ነው እየሰራችና እየተወነች ምናምን ያለችው እንጂ የምርሷ የአብርሃም አድናቂ ሆና የምር አብርሃምን ለጓደኝነት ብቻ ምናምን ፈልገው አይደለም። ለጓደኝነት የሚፈልግ ሰው በዚህ ያህል አክት ሊያረግ አይችልም። በዚህ ያህል ደግሞ ባለትዳር የሆነን ሰው አጣልቶ የራሱ ለማድረግ አያስብም። ስለዚህ እያደረገችው ያለችው ነገር ምንም ክብር አሷ ክብር ሳታሳይ ክብር ያለውን ነገር ሳታደርግ ስለ ክብር ማውራቱ የማይመስል ነገር ነው። አስብ፣ የሰው አባት እናት ቤት ሄዱ ቤት መበጥበጥ፣ ይሄ ግቢ መበጥበጥ፣ እንደ ብጥበጣ ነው ይሄ ራሱ። ስለዚህ እኛ ከዚህ በላይ እንኳን እንጃ፣ ከዚህ በላይ ምንም ልታደርግ ያታች። ባሏዋን ነው አይደል የፈለግሽው? ፈቃደኛ ከሆነልሽ መውሰድ ትችያለሽ፣ ችግር የለውም፣ ትተውልሻለች። ግን በዚህ ልክ ለምን አስፈለገሽ? በቃ የልጅ አባት ነው አይደል እንዴ? በቃ ብትተይው። በዙሪያሽ አሉ አይደል እንዴ? ጓደኝነት መመስረት ከፈለግሽ ለምንድን ነው እሱ ላይ ብቻ የምትንጠለጠይው? ወይስ የምትፈልጊው ነገር አለ ከእሱ ሌላ? እና እኔ እንጃ ምለው ነገር እራሱ ግራ ሲሆን አይመስለኝም። እና አንቺ ባለትዳር የሆነ ሰው እንዴት ይወደዳል? በዛ ላይ ልጅ አባት ሆነ። ቢያንስ እንኳን ትንሽ አለያይቼ እንኳን መሀላቸው ገባለሁ ምናምን ብለሽ እንዳታስብ፣ ልጅ ወልዷል ልጅ ወልዶ እሱን ከሩታ ጋር ለመለያየት ማለትም አይታሰብ ነገር ነው። በዙሪያ ብዙ ሰዎች አሉ፣ ጓደኛ ላይ ኖረችው ይችላል። ቢያንስ ከእነሱ ጋር እንኳን መሆን ትችላለች። ግን አንቺ የሆነ ጥቅም ፈልገሽ እሱ ቤት እንደገባሽ የሚያስታውቀው ባለትዳርን ሰው ለአፋታሽ ራስሽ ለማድረግ ነው ሞከር። በዛ ላይ ስለ ክብር ታወራ። እኔ በጣም ነው የተናደድኩት። በነገራችን ላይ የዛን እኔ ራሱ ቤቱ ኖሬ ቢሆን በቃ ወይ ይሁን ነገር ማደርጋት ነው የሚመስለኝ። በጣም ነው የተናደድኩት። አይደረግማ ማንም ሰው ማንም ሰው ቢሆን የእናት አባታችሁን ቤት ደፍሮ ገብቶ እንደዚህ አይነት ነገር ሊያደርግ አይችልም። አደረገ እንኳን ቢባል ገብቶ ስለ ክብር ማውራት፣ ክብር የሚጀምረው እኮ ከራስ ነው። አንቺ ያላሳየሽውን ክብር እሱ መክሪያት አትችም። ሲጀምር በሰው ባለው እን ምክር የሚቃጣት አይመለከታትም። ታክብረው አታክብረው የሚያገባት ነገር የለም። እኛ አሁን አብርሃምን ታቅልለው አይደለም። ማክበር ባለባት መልኩ እሱም እንዲያከብራት እሷም ደግሞ እንድታከብረው እንፈልጋለን ግን ጣልቃ ገብ ሰው ኑሮ አይደለም የምታከብረው። አይመለከታትም እኮ ሲጀመር ስለ ክብር ማውራት የምትችል ሴት አለችው። ስለዚህ በዚህ ልክ ማውራት ለምን እንደፈለገች እና ለምን ከእሷ ጋር መያያዝ እንደፈለገች ለእኛ ራሱ ሊገባን አልቻለም። ስለዚህ ማግኘት ከቻልሽ እኛን አግኝ፣ ማውራት እንፈልጋለን። ከአንቺ ጋር ቤተሰቡ ሙሉ ማውራት ይፈልጋል። ማለት አሁን ሜሉ ራሱ ስላልተመቻት ነው። እኛ እየሰራ ያለ ነው። ስለዚህ የልጅ እናት ናት። መታ ማውራት አልቻለችም እንጂ ትመጣልሻለች እሷን ገብቶሻል። እያንዳንዳችን መልስ እንሰጥሻለን። ግን ውጪ በቃ ይበቃሻል። ከዚህ በላይ ማውራት እኛ አንችልም። በቃ በቅቶናል። ሆነ የሚሰለችሽ ነገር የለም። በቃ አይሰለችሽም? ነገር ሲደጋገም ሲደጋገም ሲደጋገም ነገር ይሰለቻል። ስለዚህ ተያት በቃ፣ ትኑርበት የራሷን ኑሮ ቢያንስ ራስነት እንኳን እኮ እያጣጣም ይቻላለም። አንዳችሁ ትመጣላችሁ ታውኳታላችሁ፣ አንዳችሁ ትመጣላችሁ። እውከት ነው የሆናችሁባት። ስለዚህ ልቀቋት በቃ። እስኪ ትንሽ ጊዜ እረፍት ስጧት። አትበጥብጧት እየመጣችሁ አትነዝንዟት ተዋት። በቃ ይሄ ነው እኔ የምለው። በጣም ስለተናደድኩኝ እኔ ምን ማውራ ራሱ እንዳለብኝ አላቅም። በጣም ያናደዳል። ልክ ነው። እሷ እዚህ ወደ እናቷ ቤቱን ላይ የመጣችው እረፍት ለማግኘት ነው። ከዛ እዚህ መታ እረፍት አግኝታ ልጁን በሰላም ተገላግላ ምናምን የሚል እሳቤ ነበር የነበረው። ግን ያው እንደምታዩት ባልታሰበ ሁኔታ ያልተገመተ ነገር እየተፈጠሩ ነው እና በጣም የሚደብር ነገር ነው እየተፈጠረ ያለው አቶ ምን ሄርሜላ አቤል ነው እንጂ፣ አቤል የሚያደረገው ነገር እኔ በጣም አናዶኛል። ትናንትና ላወቃት ልጅ በዚህ ልክ ተቆርቁሮ ለሄርሜላ ደግፎ ማውራቱ በጣም አናዶኛል። ሄርሜላም እዛ ጋር ሰው ቤት እናት አባቷ ቤት ገብታ ያደረገችው ነገር በጣም የሚደብር ነገር ነው። ግን አንድ ነገር መናገር ምፈልገው ነገር ምንድነው፣ የምትፈልገው አብርሃምን ከሆነ ሩታ ጋር መምጣት አይጠበቅብሽም። በቃ አብርሃምን አግኝተሽው በውስጥ ጨርሳችሁ የፈለጋችሁን ነገር ማድረግ ትችላላችሁ? ሩታ ጋር መጥተሽ ሩታን ሩታ እንዲያርግ እንዲፍጠሪ ምናም ብሎ መጨቃጨቅ ምን ማለት አያስፈልግም። በቃ ተፈልጊ ያለሽ የምትፈልጊ ከሆነ ሩታ ጋር ምና መጣሽ፣ በውስጥ የምትፈልጊውን ነገር ከሱ ጋር ሩታሽ መጨረስ። ከዚያ ውጪ ሩታን እየመጣሽ እንደዚህ ማለት መበጥበጥ አይጠብቅብሽ። እኛ ምን ቆጥረው አባትና እናቷን እንደ ደፈርሻቸው ነው፣ ምን ቆጥረው? ምክንያቱም ሰው ቤት ዘለሽ ገብተሽ ሩታን መናገር እኔ ፋሚሊዎች ምን ውላ ምን ቃላት ተጠቅሜ ሁላ መናገር እንዳለብኝ አላውቅም። በጣም በጣም በጣም ነው የደበረኝ። እና ከዚህ በላይ አንጨቅጭቃችሁ እየመጣን እናንተም እየወቀስን እንግዲህ ምን ማረጋጅ ያው ጋር እንትና ከቡራ ጋር ትንሽ ያለው ስለዚህ ያው ግዴታ ስለሆነ ነው የቤተሰብ ነገር ያው ታውቃላችሁ። ከዛ አንጻር ነው ማውራት ያለብን ነገር ማውራት አለብን ብለን ያሰብነው እንጂ መለፍለፍም ሱስ ኖሮብን አይደለም ወይ የቪዲዮም ጥማት ኖሮብን አይደለም። ምክንያቱም ያስፈላጊ ነገር ነው በሚል ነው እንጂ እኛ አንዳንድ ወንች ዲዛይኖች አላችሁ ለምንድን ነው በነሱ የምትሰሩት ምናምን? ግዴታ ስለሆነብን። ምክንያቱም በውስጥ ደግሞ ብዙም ያወሩ ሰዎች አሉ። ያም ደማ አታስተካክሉት ለምንድን ነው እናንተ እያላችሁ እንደዚህ የሚሉ አሉ። ስለዚህ ያንን ለማስተካከል ደግሞ እኛ ከሄርሜላ ያለው ነገር መቁረጥ ስላለብን፣ በቃ ትንሽ እኛ እንኳን ካወራና ትመለሳለች እስዬ በርግጥ እሷም የምትመለስ ሴት አይደለችም ምናልባት በሚል ነው የአቅማችን ምንደክመው እና ቤተሰብ እንዳይከፋችሁ ቅር እንዳይላችሁ ብዬ ነው ማስበው ነገር እኔ ምንም ጨምረው ነገር የለም። ያው በውስጥ የእነሱን አብረው መሆን በጣም ብዙ የሚፈልጉ ሰዎች ስላሉ እኛም በውስጥ ስለምንጠየቅ ያው ቤተሰብ እንደመሆናችን መጠን የቤተሰብ ግዴታችን የምንወጣ በማለት ሁለቱ አብረው ቢሆኑ ኦዲየንስም እኛም ደስ ይለናል በማለት ነው ያው ነገሮችን ለማስተካከል እየሞከረን ያለው እና ፋሚሊዎች ቅር እንዲላችሁ አንፈልግም እዚህ ጋር መጠን የተሰማንን ነገር ማውራት ስላለብን እና ሄርሜላ ከቻልሽ እኛ ለማግኘት እንሞክራለን። እሷ ግን በጣም ብዙ ሞክረናል ከዚህ በፊት ሁላ ምንም ልናገኛት አልቻል ነው እና በዚህ አጋጣሚ ቪዲዮ እንደምታየው እርግጠኛ ነን እና የምታዩ ከሆነ እና ካየሽው እንድታገኝ እንፈልጋለን በጣም ልናወራሽ እንፈልጋለን እና በዚ አጋጣሚ ቪዲዮ የምታየ ከሆነ ይሄን ነው ማለት የምፈልገው። በቃ ሌላ የምንጨምረው ነገር የለም ፋሚሊዎች እንወዳችኋለን፣ እንወዳችኋለን። ሰላም ቆዩልን።